ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት በሀገር ውስጥ እንዲሁም በውጭ ሀገር የምትኖሩ እህቶች፣ ወንድሞች እንደምን አላችሁ? እኔ ያለው ፈጣሪ ይመስገን። በዛሬው ክፍል ደግሞ እንደዚህ ከቀደሙ ለእናንተ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድጀምሩ ስል እጠይቃቸዋለሁ ማለት ነው። ዛሬ ፊደላቶቹን እያጣመርን ማንበብ እንዲሁም መነጣጠል እንማራለን ማለት ነው። እንማራለን እዚህ ጋ መጀመሪያ የምናየው በአንድ ተጽፏል። ከዛ ደግሞ እየሰነጣጠሉ መነጣጠል የጻፍነውን ፊደል እንዴት እንነጣጥላለን ማለት ነው። አሁን በአንድ ላይ ስናነበው ይሄን ቀረበ ቀረበ ይላል። ይሄን ስናነበው ከዛ ስንነጣጥላቸው ፊደላቶቹን እንጻፍ ብለን ስንነጣጥላቸው ምሳሌ እኔ በቃሌ ቀረበ ብላችሁ ጻፉ ብላችሁ ያንን ነጣጥላችሁ ነው የምጽፉት። ስለዚህ ለመጻፍ እንዴት ለማመዳላችሁ የነጣጥላችሁ ቀ ረ በ ብላችሁ ነጣጥላችሁ ቀረበ የሚለውን እንደዚህ በሶስት ሶስት ፊደል በውስጡ ይዟል። ፊደል ቀ፣ ፊደል ረ እንዲሁም ፊደል በን ይዟል። በዚህ መልኩ መነጣጠል ይቻላል። ቀ ረ በ ቀረበ ብለን መነጣጠል እንችላለን ማለት ነው። እሺ ቀጣይ ደግሞ መረቀ፣ መረቀ፣ መረቀ ይላል። መ ረ ቀ ይሄም ሶስት ይዟል። መ የመጀመሪያዋ መናት ረ ቀ መረቀ መረቀ ስለዚህ፣ መረቀ የሚለውን ጻፉ ብላችሁ ምን ትጽፋላችሁ? ረቀ በዚህ መልኩ መረቀ ብላችሁ ትጽፋላችሁ። ለመጻፍ ማለት ነው። እሺ ደመረ፣ ደመረ ብዬ ብነግራችሁ እና ደመረ ብላችሁ ጻፉ ብላችሁ ደግሞ ሶስት ፊደል ነው ፊደል ደ ፊደል መ ፊደል ረ ደ መ ረ ደመረ ደመረ ብላችሁ በዚህ መልኩ መጻፍ ትችላላችሁ። እሺ ደረደረ ደ ረ ደረደረ ብላችሁ ጻፉ ብላችሁ ደግሞ ደረደረ ብላችሁ ጻፉ ብላችሁ እነዚህን ፊደላቶች ደን ትጽፋላችሁ፣ ረ ደ ረ መደጋገም ነው። ደረደረ ደ ረ ደ ረ ደረደረ የሚል ቃል መመስረት እንችላለን ማለት ነው። ስለዚህ እዚህ ጋር ሶስት ቃላቶችን ነጣጠል፣ ቀረበ፣ መረቀ፣ ደመረ፣ ደረደረ የሚሉትን ነጣጥለን በዚህ መልኩ ጻፈን ማለት ነው። ማጣመር ወይንም መነጣጠል በዚህ መልኩ እናያለን። ማጣመር እንደዚህ አድርገ የተነጣጠሉትን በአንድ ላይ ወደዚህ እንደዚህ ማድረግ ነው ማጣመር። መነጠል ደግሞ በአንድ ላይ የተጻፉትን ፊደላቶቹን ነጥሎ በዚህ መልኩ ማስቀመጥ ነው። እሺ ቀጣዩ ላይ ስንሄድ ቀጣዩ ላይ ስንሄድ ደግሞ ምን ይላል? እዚ ጋር ቀበጠ ቀበጥ ቀበጥ ቀበጥ ይላል። ቀበጥ ሶስት ፊደላቶችን ይዛል። ቀበጥ በ ቀበጥ ቀበጥ የሚለው ሲነጣጠል ሶስት ፊደላቶችን ይዛል። ፊደል ቀን ይዘዋል፣ ፊደል በን፣ ፊደል ጥን ይዘዋል ማለት ነው። ሌላ ጢማም ጢማም ጢማን ጢን ይዟል። መጀመሪያ ላይ ማን ይዟል ምን ይዟል። በአንድ ላይ ጢማ በአንድ ላይ ተጣምሮ ሲጻፍ ጢማ ይመስላል። ይሄን ይመስላል። ስንነጣጥለው ደግሞ በዚህ መልኩ ተነጣጥሎ ይጻፋል ማለት ነው። እሺ ሚጥሚጣ ሚጥሚጣ ሚጥሚጣ ሚጥሚጣ ስለዚህ ሚጥሚጣ የሚለው ባለ አራት ነው። ሚን ይዟል ፊደል ጥን ይዟል። ፊደል ሚን ይዟል ፊደል ጣን ይዟል። ሚጥሚጣ ሚጥሚጣ የሚል ንባብ ይኖረዋል ማለት ነው እሺ። ሌላ መቀመጥ መቀመጥ መ ቀ መ ጥ መ ቀ መ ጥ ባለ አራት ነው። ይህም አራት ፊደላቶቹን ይዟል። ፊደል መ ፊደል ቀ ፊደል መ ፊደል ጥ በአንድ ላይ መቀመጥ መቀመጥ ይላል ማለት ነው። እሺ ቀጣይ ጣደ ጣደ ጣ ደ ጣ ደ ሁለት ናቸው እነዚህ። በረደ በረደ በረደ ፊደል በ ፊደል ረ ፊደል ደ እነዚህ ሲጣመሩ በረደ በረደ የሚል ቃል ይመሰርቱልናል ማለት ነው። እሺ ረቂቅ ረቂቅ ረቂቅ ረቂቅ ፊደል ረ ፊደል ቂ ፊደል ቅ እነዚህ ሲጣመሩ ረቂቅ የሚል ቃል ይሰጡናል ማለት ነው። ሌላ መረረ፣ መረረ፣ መረረ፣ መረረ፣ ሶስት ናቸው። እንዲሁም ባለ ሶስት ነው። ፊደል መ ፊደል ረ ፊደል ረ ድጋሚ ነው። መረረ የሚል ቃል ይሰጠናል ማለት ነው። እሺ እስካሁን ያየናቸው መነጠል ነበረ። ይቺ የመጨረሻዋ ደግሞ የምናያት ምንድናት ማጣመር ነው ማጣመር ነው። የተነጣጠሉ ፊደላቶችን አጣምረው መጽሐፍ ነው። እሺ ጥ ቅ ም ጥቅም ጥቅም ፊደል ጥ ፊደል ቅ ፊደል ም ሆነው ሁሎችም ስድስተኛ ፊደላት በአንድ ላይ ሲጣመሩ ጥቅም የሚል ቃል መሰርቱልናል። ስናጣምራቸው ቅ መ ም ቅ መ ም ቅ ጥመ የሚል ቃል ይመሰርቱልናል። እሺ፣ ጥ ብ ቅ ጥብቅ ጥብቅ ፊደል ጥ ፊደል ብ ፊደል ቅ እነዚህ ሲጣመሩ ጥብቅ ጥብቅ የሚል ቃል ይመሰርቱልናል። እሺ፣ መ ጥ ቀ ም መጥቀም መ ፊደል መ ፊደል ጥ ፊደል ቀ ፊደል ም በአንድ ላይ መጥቀም መጥቀም የሚል ቃል ይመሰርቱልናል ማለት ነው። ስለዚህ በዚህ አማካኝነት እናንተ ሌላ ፊደላቶቹን፣ ቃላቶችን በማጣመር በመነጠል መለማመድ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድታግዙኝ ስል ጠይቃቸዋለሁ ማለት ነው። ከዛ በተጨማሪ በግል መማር የምትፈልጉ ካላችሁ ስልኬ ዩቲዩብ ቻናሉ ላይ ወይም ቪዲዮች ላይ ስለሚገኝ በዛ አማካኝነት ማግኘት ትችላላችሁ። ሰላማችሁን ያብዛው።